የመጀመሪያው ትንሽ አጠር ብሎ መቼም ጉዳዩ ራሱ ስለገረምኝም እንደገና ይሄን ያህል በሳይንስ የተደገፈ በጥናት ተደግፎ ብዙ ማብራሪያ ምናምን የያዘ ባይሆንም ግን የግብጾቹ የውሸትም ይሁን እንደዚሁም በተለያዩ እውነትን ትንሽ ተንተርሶ ግን በጣም ብዙ ውሸቶችን ገንብቶም

የሰው ሰራሽ የሆነ ሰዎች እጃቸውን ያስገቡበት የሆነ ነገር በመሬት ዙረት፣ መሬት ትዞራለች ብለን ስለምናምን በሳይሱ ይህንን የመሬት ዙረትም ተከትሎ ነው ፀሐይና ጨረቃ አወጣጣቸው ከዛም ቀንና ማታ የሚመጣልን በሚለው እምነት መሰረት አሁን ላይ የግብፁ ወሬ በጣም የተለያዩ ነገሮችን አስተናግዶ ከዛ ውስጥ ደግሞ አሁን ላይ ይህ የህዳሴ ግድብ በተለይ በሪዘርቭ ባደረገው ወይም ባስቀመጠው የውሃ መጠን የተነሳ እንግዲህ በመጠን ደረጃ ካየነው እኮ የአስዋን ግድብን በምናይበት ወቅት 168 ቢሊዮን ሜትር ኪዩብ ውሃ ነው የሚይዘው። የኢትዮጵያን ስናየው ደግሞ 74 ቢሊዮን ሜትር ኪዩብ ነው። ያ ሶስት እጥፍ ኦልሞስት የሆነ ወይም በጣም የተቃረበ የህዳሴን ግድብ የሶስት እጥፍ የያዘ የሆነ መሬት ይህንን ሁሉ ነገር ሳያደርስ ግን የህዳሴ ግድብ የያዘው 74 ቢሊዮን ሜትር ኪዩብ የመሬትን እንቅስቃሴ በመቀየሩ የተነሳ የሌሊትና የቀን ራሱ አካሄድ ሊዛባ እንደሆነና እየዘገየ እንደሆነ ሊነግሩ ይፈልጋሉ ስለዚህ ይህን ነገር ስነግርህ ምንድን ነው እስኪ በአይምሮህ ላይ የመጣው እንግዲህ የቪዲዮ አሰራራቸው ህዳሴ ግድቡን የመሳሰሉትን ሁሉ እያቀናጁ በዚህ አይነት መልኩ የሚያቀርቡልን ሁኔታ ስናይ ምን ያህል በዚህ አይነት ነገሮች ላይ ተክነው ሁ ዩቲዩብ የሚባሉ በተለያዩ ቴሌቪዥኖች በትላልቅ ቴሌቪዥኖች የሚሰሩ ሁሉም በአሁኑ ሰዓት ላይ በህዳሴ ግድብ ላይ አንድ ትልቅ የሆነ ቦታ ሰጥተውት ከሊቅ እስከ ደቂቅ እንደሚባለው ከልጅ እስከ አዋቂ ሁሉም በዚህ ጉዳይ ላይ ሲያወራ እናያለን። በተለያዩ ጊዜዎች መሀል መሀል ላይ የ እነሱን የዩትዩብ ስራዎች ቢያንስ በጣም ብዙዎች ሱ ስለሆኑ ከእነሱ ውስጥ እየመረጥኩ ነው የማሳያችሁ። ነገር ግን የእነሱ የዩትዩበሮች ወይም የእነሱ የቴሌቪዥን የሚያቀነቅኗቸው በተለይ በህዳሴው ግድብ ላይ የሚሏቸውን ነገሮች በርዕስ በርዕስ እያሳየኋችሁ ነበር። እንሻላ እሱንም ፕሮግራም እንቀጥላለን። በተወሰኑ ደረጃ አሳያችኋለሁ እና ይህ

በዚህ ጉዳይ ላይ ማስጠንቀቂያ ቢሰጡም

እንግዲህ ቦታውንም እነሱ ናቸው ማለት ነው፣ ይመርጡልን። ስለዚህ እንዲህ አይነት ቦታ ላይ ማለት በኢትዮጵያ አሁን ላይ ግድቡ በተገነባበት ቦታ ላይ አትገንቢያል ናትይ ም ስለዚህ አሁን ላይ ልነግራችሁ የምፈልገው ጉዳይ ሳይንቲስቶቹ በነገሩን መሰረት እና በተለያዩ በተነገረን ሂደት የሰዓት ሂደት ከበፊቱ

ይህ ግድብ ፈርሶ ውሃው ጥለቅልቆ ምናምን ብለን ከምናስበው ሁሉ የተሻገረ ችግር እንዳለበት እያሳየ ነው። ትድድ ናልባት ሱዳንና ግብፅ ሊጠፉ ይችላሉ በውሃ ምናም ብለን እንደው ግብፅና ሱዳን ላይ ብቻ ያሰርነው የሆነው ጥፋት ብቻም አይደለም። በዚህ ግድብ ዙሪያ ሊነሳ የሚገባ ምናልባት በጣም ወደፊት አንዳንዴ የውሃውም እንትን በጣም ተጠራቅሞ መሬት ውስጥ በሚገባበት ወቅት በሚያደርሶ የተለያዩ ነገሮች የመሬት መሰነጣጠቅ ምናምን ደርሶ የተለያዩ የመሬት መንቀጥቀጥ ምናም ብለን የምናወራው በጣም ሩቅ ነው አሁን ላይ ከዛም የባሰ ችግር ውስጥ ልንገባ ነው። وامتد الخطر لتلاعب في طبيعة كوكب الأرض بالكامل አሁን ጉዳዩ የመጣው በመሬት ጉዳይ ላይ በመሬት ከውከብ የሚለው በመሬት ዩኒቨርስ ላይ ብዙ የመሬት የሰማይ የጨረቅ ዓለም እንደምንለው የመሬት ዓለም ላይ ትልቅ የሆነ ለውጥን ሊያመጣ የሚችል ነገር እየተከሰተ ነው። ሪ ይሄ ማለት በጣም አስፈሪ አስጨናቂ እና አጠራጣሪ በሆነ መልኩ ወይም አስጨናቂ በሆነ መልኩ ዓለም ሊጨነቅበት የሚገባ ግድብ ሆኗል ማለት ነው። እንግዲህ እኔ እዚህ ላይ ያመኝበት ወይም ይሄን ጉዳይ እናንተም ታምኑበት አላችሁ ብዬ አይደለም፣ ይሄን ነገር ምነግራችሁ። ግን ምን ያህል ሚስኪን የሆኑ እህቶች ወይም ወንድሞች፣ አባቶች፣ እናቶች በተለይ በሳይንሱ ምንም አይነት ትንሽም እውቀት የሌላቸው ወንድሞች፣ እህቶች በተለይ ደግሞ አረቡ ዓለም ላይ ቤት ቁጭ ብለው ይህንን አይነት ነገር በቴሌቪዥን በሚያዩበት ወቅት ምን ሊሰማቸው እንደሚችል ምናልባትም ከመቶ እንኳን ሌላው ቀርቶ አስር አምስት አንድም ፐርሰንት ቢሆን ጥርጣሬ ገብቷቸው ሊሆን ይችል እንዴ ብለው እንኳን ቢያስቡ ስለ ኢትዮጵያ ምን አይነት ኔጌቲቭ ነገር ሊያስቡ እንደሚችሉ በጣም ልንገነዘብ በምንችልበት ሁኔታ ነው የነሱ አካሄድ። ፈአትዮጵያ አተምት ልምልእ

ፊትለፊት ያለው ግድብ የሚይዘው 14 ቢሊዮን ሜትር ኪዩብ ብቻ ውሃ፣ ምናልባትም የሆነ መዘግየት ነገር እንኳን በዝናብ እጥረት ቢገጥመው ተርባይኖቹ መስራት አይችሉም ማለት ነው። ስለዚህ ያንን ለመከላከል በቂና ትክክለኛ የሆነ ለዚህ ለ13 የኃይል ማመንጫ ወይም ተርባይን ለሚባሉት በቂ ነው ተብሎ በጥናት የተደረገ እና በእነዚህን ተርባይኖች ያለምንም ማቋረጥ በሰላም እንዲሰሩ ተጨማሪ የሆነ ስልሳ ቢሊዮን ሜትር ኪዩብ በሳድል ዳም ወይም በኮርቻ ግድብ ብለን በምንጠራው እዛ ላይ የተቀመጠ ውሃ አለ። ስለዚህ ይሄ በቋሚ መልኩ መጋቢ የሆነ ምንም አይነት የመቋረጥ የኤሌክትሪክ መቆራረጥ ጉዳይ እንዳይፈጠር ሆኖ እንዲሰራ የተዘጋጀ ነው። ይህ አሰራር በአስዋን ግድብም ያለ ነው። አስዋን ግድብ የያዘው የመጀመሪያው ፊት ለፊት ያለው ግድብ እንደዛው ትንሽ ውሃ ነው። ነገር ግን ዋናውና እንደ ሪዘርቬሽን የሚታየው ወይም ውሃን በጣም በማጠራቀም የሚታወቀው የናስር ሐይቅ ተብሎ የሚጠራው በዓለም አንደኛ ተብሎ በስፋቱ በብዛቱ የሚታየው ወደ 500 ኪሎ ሜትር ወደ ኋላ የተጣለለው ሌላው ቀርቶ ከሱዳን 150 ኪሎ ሜትር የተዋሰው የሆነው ወይም የወሰደው የሆነው ይህ ስንት 50 ሺና ከዛ በላይ የሆኑ የኑቢያን ህብረተሰቦችን ያሰደደው የሆነ በጣም ብዙ ቅርሳቅርስና ውድ የሆኑ የተለያዩ የዓለም ዓለም ሊያቸውና ሊያውቃቸው የሚገቡ የኑቢያን የሱዳን እንደዚሁም የግብፅ አህራማት በጣም ብዙ ትላልቅ የሆኑ ቅርሶችን ሁሉ የደፈነ የቀበረ ያ ብቻ አይደለም። ሱዳን በተወሰነ ጊዜ ትጠቅሞ የነበረ 700 ሜጋዋት የሚያመርት የሆነ ግድብን እንደዛው አፈር ያበላ ያጠፋ የሆነ ግድብ ይዘው፣ 168 ቢሊዮን ሜትር ኪዩብ እንዳልኩት አይነት ግድብ ይዘው፣ ይሄ ሁሉ ያደረገ ግድብ አሁን ያልነውን የተፈጥሮ የተለያዩ የሳይንስ ውጤቶችን ሳያስከትል የእኛ ግድብ ሲሆን ብቻ ይህን ሁሉ እንደሚያስከትል ሊነግሩን ይሞክራል።

ግድቡ ከተጀመረ ጀምሮ የእኛ አካባቢ ያሉ ሳይንቲስቶች ወይም በዓለም ያሉ አንዳንድ አዋቂ ነን ባዮች የሚነግሩን የሆነው በሕዳሴ ግድብ ዙሪያ አንድ በአንድ እየተከሰተ እየተከሰተ መጥቷል ይላል። የትኛው እንደተከሰተ ግን መናገር አይችልም። ምክንያቱም ይሉን የነበረው አንደኛ ሙሌት ሲሞላ ይህን ያህል ገበሬ ከስራ ይወጣላሉ፣ አልወጣም። ይህን ያህል መሬት ይደርቃላሉ፣ አልደረቀም። ይህን ያህል እርሻ ከስራ ይወጣላሉን? እንደውም ባለፉት ሰባት ዓመታት ያለውን የእርሻ ውጤታቸውን በምናይበት ወቅት 32 በመቶ የጨመረበት እንደሆነ የራሳቸው የመስኖ ሚኒስትር አብዱልፈታህ ሲሲና ሌሎችንም የመንግስት ኃይሎችን ያሰባሰበ ካቢኔ ላይ ቁጭ ብሎ ሲያወራ ሰምተነዋል። እንዲህ አይነት ነገሮች እንግዲህ ሁሉ ነው ይህ ግድብ የቻለው ማለት በወሬ ደረጃ በሀሳብ ደረጃ አንዳንዴም የናይል ንስር ቁጥር አንድ የናይል ንስር ቁጥር ሁለት ተብሎ ደግሞ የጄት ላይ ልምምድ ሁሉ ከሱዳን ጋር የተደረገበት የናይል ጥበቃ የሚል መሳሪያ ወደ ሱዳን የተጓጓዘበት ኢትዮጵያን ለማጨናነቅ፣ ለማስፈራራት፣ ለመጫን ያልተሄደ ሂደት የለም። ወደ አውሮፓ ህብረት፣ ወደ አሜሪካ ህብረት፣ ወደ ተባበሩት የተባበሩት መንግስታት እንዲሁም መጨረሻ ላይ ፈጽሞ ሊደረግ የማይገባውና የእኛ አምባሳደር ስለሺ በቀለ ኢንጂነር አምባሳደር ስለሺ በቀለ በተናገሩት መሰረት የመጀመሪያው የኢትዮጵያ የመስኖ ሚኒስትር ወይም የውሃና የመስኖ እንደዚሁም የኢነርጂ ሚኒስትር በአንድ የጸጥታ ምክር ቤት ውስጥ ለውይይት የቀረበ ሁልጊዜ በዛ በኩል ሊቀርብ የሚችለው ወይ የጦር ኃላፊ የመከላከያ ሚኒስትር የሆነ አካል፣ ምክንያቱም ጉዳዩ የደህንነት ጉዳይ ስለሚሆን። ግን የልማት ጉዳይን በጸጥታ ምክር ቤት ለመጀመሪያ ጊዜ የተወያየው ዓለም የእኛ የህዳሴ ግድብን ተከትሎ የመጣው ዓለም ነው።

ይሄ የመጀመሪያው አንዱና ትልቁ እነሱ የሰሩት ትርክት ነው። ይሄ ኢትዮጵያን አሳንሶ እዛ ውስጥ ለመዋጥ ማለት ነው። የኢትዮጵያ አባይ ናይል ፈጽሞ 11 አገሮች አይሳተፉበትም የኢትዮጵያን ውሃ ማንም አይሳተፍበትም። ከምንጩ እስከ ከድንበሩ እስኪወጣ ድረስ ከምንጩ ጀምሮ ከድንበሩ እስኪወጣ ድረስ ማንም አይሳተፍበትም ኢትዮጵያ ብቻ እና ብቻ እንጂ ከዛ በኋላ ከወጣ በኋላ ደግሞ ከድንበሩ ሱዳን እንደ መተላለፊያ ሆኖ ማብቂያው ግብጽ ይሆናል። ስለዚህ የኢትዮጵያን ናይል ከሆነ የሚያወሩት የህዳሴን ግድብ የተሰራበትን የጥቁር አባይ እነሱ ብለው የሚጠሩት ወይም አኒሉል አዝረቅ ብለው የሚጠሩት እኛ ጥቁር አባይ ብለን የምንጠራው ከሆነ ይህ ውሃ የሚሄደው ከኢትዮጵያ ከዛ ሱዳንን አልፎ ወይም ሱዳንን መተላለፊያ አድርጎ ወደ ግብፅ ማለቂያውና መጨረሻ ላይ ወደ ሜዲትራኒያን ሲ ወይም ወደ ሜዲትራኒያን ባህር የሚገባ ነው። ስለዚህ በኔ እምነት አሁን ላይ በጣም ብዙ ነገሮችን እየተማማረን ከናንተም፣ ከመጽሐፎችም፣ ከተለያዩ ከአለው ተጨባጭ ሁኔታም የምንረዳው ነገር ይህ የኢትዮጵያ ናይል እነሱ ብለው የሚጠሩት እኛ አባይ ብለን የምንጠራው ከኢትዮጵያ ይነሳል። መጨረሻው ግብጽ ነው። ስለዚህ ወደ ኢትዮጵያ የሚገባ ምንም ውሃ እስከሌለ ድረስ ኢትዮጵያን ከአስራ አንዱ ሀገር ጋር አብሮ ለመቁጠር የሚደረገው ሂደት የናይልን ነገር የብዙ ሀገሮች በዛ ውስጥ ደግሞ ግብጽን እንደ ዋና ያውም የእኛ ውሃ እያሉ ከርቀት እየጠቆሙበት በጣም በሚገርም ድፍረታቸው ቀይ መስመር ምንም እያሰመሩበት ያለው ይህ የእኛው ውሃ

ስለዚህ ይሄ ማለት ምን ማለት ነው? ይሄ ውሃ የኛ ነው። ስለዚህ እዚህ ውሃ ላይ እናንተ ምንም ነገር መስራት አትችሉም። ግድብ ብቻም ሳይሆን ሌላው ቀርቶ ከግድቡ ጋር ተያያዥ የሆኑ ሌሎችም ነገሮች፣ ለምሳሌ እርሻ ሊሆን ይችላል። ሌላ ምንም ነገር መስራት አትችሉም። መምኑዕ ኩል ቀዋኒን ደውልያ። እናም ይህ የዓለም አቀፍን በሙሉ ህግም የጣሰ ነው ይሉናል። የትኛው ሀገር ነው የራሱን ወንዝ ተጠቅሞ በአሜሪካ የትኛው ሀገር ነው የራሱን ወንዝ ተጠቅሞ በካናዳ በሌሴቶ በደቡብ አፍሪካ በሌሎችም የተለያዩ ዓለሞች ላይ ቱርክ እና ራሷ ግብፅን ጨምሮ ባላት ውሃ ላይ በደረሳት ውሃ ላይ ይህንን ተጠቀሚ ይህንን አትጠቀሚ ብሎ የሚናገር የሆነ የትኛው የዓለም ፍርድ ኖሮ ነው? لأنه <سؤال> بيهدد سلامة وأمن كل الدول الواقعة على شريان الحياة ምክንያቱም በዚህ ውሃ ላይ ተንተርሶ የደም ስራቸው የሆኑ አካሎችን

ሊመካከሩበት ይገባል ይላል። ይሄ ነው ቅድም ያመጣሁት ጉዳይ። እነሱ ራሳቸውን የእኛ ግድብ ላይም ተሳታፊ የእኛ ውሃ ፕሮጀክቶችም ላይ በሙሉ ተሳታፊ ተወያይ፣ ብሎም አስተዳዳሪ ለመሆን ጥያቄ ደፋር የሆነ ጥያቄ እንዲያቀርቡ መግቢያ ያደረጉት ምንድን ነው? የእኛን ውሃ ከእነሱ ጋራ ደምረው ማለትም ከዩጋንዳ ውሃ ጋር በነገራችን ላይ የዩጋንዳ ውሃ 14 ምናምን ፐርሰንት ወይም ከዛ በታች በተለይ ዝናብ በሌለ ጊዜ መጥቶ የኛ የናይል ውሃ ወይም የኛ የአባይ ውሃ ባይገፋው ግብፅ አይደርስም፣ ባይገፋው ግብፅ አይደርስም። ምክንያቱም ያለው ደካ። ይሄ በጣም ደስ የሚል አንድ ወንድም የሰጠኝ ጥቆማ ነው፣ ግን ሳስበው ሎጂካዊ ነው። ምክንያቱም እንደምታውቁት ከሱዳን እንኳን ወደ ግብፅ ብናይ ምናልባት የእኛ እንኳን ወንዝ በዚህ ግፊቱ አስራ ምናምን ቀን ይፈጅበታል ግብፅ ለመድረስ ማለት ነው። በመሃል የሚያልፋቸው ሸለቆ ምናምኑ ምናምኑ በሙሉ በዚህ ላይ ፀሐይ አለ ምናምን ምናምን። ስለዚህ በዛ መሃል ላይ የሚተንነው ምናምን ሁሉ ነገር ታስቦ ወንዙ በጣም ትንሽ ከሆነ እንደዚህ ያህል ርቀት ሄዶ ግብፅ የመድረስ እድሉ በጣም ያንስ ነበር። ስለዚህ የኛ የናይል ወይም የእኛ እነሱ ኒል አል አዝረቅ ወይም ሰማያዊ ውሃ የሚሉት ናይል የሚሉት የእኛ አባይ ሄዶ ወጥቶ ካርቱም ላይ ከዛኛው ከነጩ አባይ እነሱ ብለው የሚጠሩት ወይም ነጭ ናይል ብለው የሚጠሩት አኒሉል አብያድ ይሉታል። ያኛውን ከቪክቶሪያ ሐይቅ በኩል የኛ ከጣና ሐይቅ የእነሱ ከቪክቶሪያ ሐይቅ ሄዶ እዛ ካርቱም ላይ ተገናኝቶ ይሄዳል። ይህንን ግፊት ባያገኝ ኖሮ እዛ አይደርስም ነበር። ይሄ ነው የኛ እምነት በትክክሉ በምናየው ወቅት። ስለዚህ ይሄንን ሁሉ በደንብ አድርገን ማሳየት መቻል ያለብን

ከዛ ሁለቱ ደግሞ ተፋሳሽ ሀገሮች ይላል። ለመሆኑ የትኛው ሌላ የአፍሪካ ሀገር ነው ከኛ ጋር ውሃ የሚያገናኘውና ይጣላን ከኛ ጋር? በተለይ የምናወራው አሁን ስለ ጥቁር አባይ ስለሆነ ምናወራው ስለ አባይ ስለሆነ ጥቁር ያልንበት ምክንያት አሁን ጥቁርነቱን እንሻላ ይሰረዝለታል። ምክንያቱም እነሱ አኒሉል አዝረቅ የሚሉበት ምክንያት ምንድን ነው በጣም ብዙ አፈር በመሸከም ቀለሙ ተቀይሮ በጣም አፈርማ ሆኖ ስለሚሄድላቸው ነው። ግን አሁን ያ አይ ቲንክ በጣም ያየነው ነው። በተለይ በግድቡ የመሀከል መፋሰሻ ላይ ውሃው በሚሄድበት ወቅት ምን ያህል ጽድት ብሎ ንጹህ ሆኖ እየሄደ እንደሆነ ያየንበት ሁኔታ አለ። ስለዚህ ይሄና መሰል የሆኑ ነገሮችም እንደዛው አብረው የሚታዩ ናቸው። አፈር ይዞ መሄዱ ያን ሁሉ ስሙን ሁሉ ቀይሮት ከዛ በኋላ እነሱ በዛ ላይ ይሄ አሁን የሚያነሱት ምንድን ነው? ይህ ውሃ የሌሎችም ስለሆነ ሌሎቹ እንደሚጎዱ አድርጎ ብዙ ቪክትር ብዙ የተጎዱ አካሎችን በማምጣት ጉዳዩን ወፈር ለማድረግ ከፍ ለማድረግ የሚካሄድ አካሄድ ነው ወይ? ስለዚህ ምን ልንል ይገባል? ሌላ የአፍሪካ ሀገር በዚህ ውሃ ላይ ምንም ተሳታፊ የለም ያለ ነው። እኛ ብቻና ቀጥሎ ሱዳንና ግብጽ ናት። ሱዳን በዚህ ውሃ በጣም ተጠቃሚ ነው። ግድቡን በማድረጋችን ከጎርፍ ይድናል። ውሃውን በስነስርዓቱ በተስተካከለ መልኩ ይወስድለታል። ሰርባይኖቹን በስነስርዓቱ ማሰራት ይችላል። ቋሚ የሆነ የእርሻ በጣም ተደራራቢ የሆኑ ማለት ከአንድ ሁለት ሶስት እርሻዎችን መስራት እንዲችል በጎርፍ ላይ ብቻ የተንተራሰ በአመት አንዴ የሚዘራቸው አካሄዶች ይቀሩለታል።

እየተወያየንበት ምን ያህል ሰዎችን እያስፈራሩ አረቡን ዓለም በተለይ ግብፅንና ለግብፅ ልዩ ምልከታ ያለውን ዓለምን በአጠቃላይ ደግሞ አንዴ በሃይማኖት የሃይማኖት አክባሪ የሆኑ አካሎችንም ከተለያዩ ዓለሞች እነሱ ለእነሱ እንዲያስቡላቸው እንዲሳሱላቸው የሚሄዱበት ሂደት እንግዲህ ምን ያህል ርቀት እንዳለው ስናይ ከዛ ውስጥ አንዱና ዛሬ በጥቆማ ያየሁት የመጀመሪያው ሀሳብ ላይ ምንም አይነት በሳይንስም በምንም ያልተደገፈ ዝም ብለው የሚወረውሩት የመሬትን እሽክርክሪት ሳይቀር የሕዳሴው ግድብ አደጋ ላይ ሊጥል ይችላል፣ ከዛም ቀኑን ሊያራዝመው ወይም ሌሊቱን ሊያራዝመው ይችላል የሚላለ እንግዲህ እንጠብቃለን። ሌሊቱ ይርዘም ወይስ ቀኑ እንግዲህ ያስመርጡናል ይሆናል አላውቅም። ለማንኛውም ወንድሞች እህቶች፣ የመጀመሪያው ፕሮግራሜ ይህን ይመስላል። በአባይ ቴሌቪዥን ላይ በቀጥታ የምትከታተሉን ወንድሞች እህቶቻችንና እንዲሁም ደግሞ በኪንግስ ኦፍ አባይ ዩቲዩብ እና በኡስታዝ ጀማል በሽር የፌስቡክ ፔጅ ላይ የምትከታተሉን ወንድሞቻችንና እህቶቻችን ይህንን የመጀመሪያውን ክፍል በግብፁ ዓለም ከሚነዙ የውሸት ወሬዎች